ብዙ ምርኮ በቃሉ መዝሙር 119 በቁጥር 162፣ ብዙ ምርኮ እንዳገኘ በቃል ደስ አለኝ። እዚህ ጋር መዝሙረኛ ዳዊት የሚናገረው አንድ ነገር ነው። ብዙ ምርኮ እንዳገኘ ሰው በቃል ደስ አለኝ። እኔ ያገኘሁት ቃልህን ነው። ምርኮ አይደለም፣ ሀብት አይደለም፣ ገንዘብ አይደለም፣ ወርቅ አይደለም። ምንድን ነው ያገኘሁት? ካንተ ዘንድ ቃል ቃል መጣልኝ። ግን ብዙ ምርኮ እንዳገኘ ሰው ነው የተደሰትኩት። ምን ማለት ነው? ብዙ ሀብት እንዳገኘ ሰው፣ ብዙ ብልጽግና እንዳገኘ ሰው በቃል ደስ ብሎኛል ብሎ ይናገራል። ለምንድን ነው በቃሉ ብዙ ምርኮ እንዳገኘ የተደሰተው? በመጀመሪያ የእግዚአብሔር ቃል በአጠቃላይ የተጻፈው በብሉይ ኪዳን እና በአዲስ ኪዳን ላይ ያለው ቃል ሌጎስ ተብሎ ተጽፏል። በሁለተኛ ጢሞቴዎስ ላይ ሲናገር እንዲህ ብሎ ይናገራል የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ የሆነ የሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍት ሁሉ ለትምህርት፣ ለተግሣጽ፣ ልብን ለማቅናት፣ ለጽድቅ ላለው ምክር እንዲሆን ተጻፈ ብሎ ይናገራል። መጽሐፉ ምን አይነት ነው? የእግዚአብሔር መንፈስ ያለበት መጽሐፍ ነው የሚለው። ለምሳሌ ሙሴ ብቻ የጻፈው ስንት መጽሐፍ ነው? አምስት ነው። የህጉ መጽሐፍ ማለት ነው። እና እነዚህ ፔንታ ተኩምንለ ወይም ደግሞ እነዚህ የአምስቱን የህጉ መጽሐፍቶችን ማለት ነው። ዘፍጥረት አለ ዘጻት አለ ዘወልቁ አለ ዘለዋቢያን አለ ዘዳግም አለ። አምስት ነው። እነዚህ እያንዳንዳቸው አንድ ነው። በጣም የሚገርመኝ ዘዳግም የሚባለው በድጋሚ ማለት ነው። በድጋሚ ማለት ነው። እነዛ ላይ ያያችሁትን ድጋሚ እንደገና ይነግሯቸዋል። እነዚህ እያንዳንዳቸው አምስት ናቸው። ለምሳሌ አይደል፣ ከዛ መጽሐፍ ይቀጥላል እኮ አይደል። መጽሐፈ ኢያሱ አለ መሳፍንት አለ እያሱ ከሞተ በኋላ አለ የነቢያት መጽሐፍቶች አሉ። እነዚህ ሁሉ ተጠቅልለው መጽሐፍቶቹ አዲስ ኪዳን መጽሐፍ አለ። እነዚህን መንፈስ ያለባቸው መጽሐፍ ይላቸዋል። ከሌላው መጽሐፍ ለየት ይምሉት፣ ከምታነቡት መጽሐፍት ሁሉ ዕውቀት ካላቸው መጽሐፍቶች ለየት ይምሉት፣ ጥበብ ካላቸው መጽሐፍቶች ለየት ይምሉት። ይሄ መንፈስ የመለኮት ምን አለው? መንፈስ የታጨቀ ነው። ሌላው እስትንፋስ እግዚአብሔር ነው፣ የእግዚአብሔር እስትንፋስ ይህን ቃል ሲናገር ጌታ ኢየሱስ ምን ብሎ ይናገራል? እኔ የምናገረው ቃል ካለ ኋላ መንፈስ ነው ደግሞ ምንድን ነው አለ ሕይወት ነው አለ። ስለዚህ ቃሉ ምን አለው ማለት ነው? የእግዚአብሔር መለኮታዊ መንፈስ ውስጡ የታጨቀን ደግሞ ሕይወት የእግዚአብሔርን ሕይወት ዘዊ ምንለው በግሪክ፣ የእግዚአብሔርን ሕይወት ተሸክሞ ነው የሚመጣው። ትክክለኛ ቃሉ ወደ አንተ ሲመጣ የእግዚአብሔር ሕይወት ነው የሚመጣው። ለምሳሌ የሞተብህ ነገር ካለ ያስነሳዋል። ያለቀ የተቆረጠ ነገር ካለ ይቀጥለዋል። ምንም የሌለ ነገር ወደ መኖር ማምጣት ይችላል፣ መፍጠር ይችላል። ይሄ ቃል ማለት ነው። አያችሁ ምግናው አምላካዊ ቃል ነውና፣ በድፍኑ ቃሉ እንደዚህ እንለዋለን። ለትምህርታችን ጻፈ። ለምሳሌ ለጢሞቴዎስ ተብሎ ተጽፏል፣ ለዕብራውያን ሰዎች ተብሎ ተጽፏል። መልእክቱ ሲጀመር ለእነሱ ነው። ይህንን በድፍኑ ቃሉ ምን ይለዋል? ሌጎስ ብለን እንጠራዋለን፣ ሌጎስ ብለን እንጠራዋለን። ለትምህርታችን የጻፈው ይህን ነው። ሬማ ብለን የምንጠራዋለን፣ ቃሉ በትክክል ላንተ አነጣጥሮ ሲመጣ ማለት ነው። ከዛ ውስጥ በመንፈስ እግዚአብሔር አንድ ቃል ወደ አንተ ሲያመጣው አነጣጥሮ ሲያመጣው ሬማ ወርድ ወይም ሬማ ቃል እንለዋለን። ለአንተ መጣለን። ለምሳሌ ሊያስረዳችው ሌጎስና ሬማ እቺ የሴሎን መጥመቂያ የምትባለ ውሃ ነበርች። ቻለ ታስታውዙ ዱ ያቺ የሴሎን መጥመቂያ የምትባለው ውሃ በዓመት አንድ ጊዜ መላኩ ይመጣ እና ውሃውን ምን ያደረገዋል? ያናውጠው ነበር ይላል። ልክ ሲያናውጠው ወዲያው ወዲያው ሲናወጥ። አድሞ ዘሎ የገባ ሰው ይፈወሳል። ሽባ ከሆነ ይተረተራል። እውር ከሆነ ይበራል። ለምጻም ከሆነ ይነፃል። ማለት ነው ፈዋሽ ውሃ ነው። ሴልሆ የተላከ ማለት ነው። መልእክቱ የተላከ ማለት ነው። መልእክት ያለው ውሃ ነው። ግን መላኩ ሲያነቃንቀው ነው። ልክ ሬማ ወርድ ማለት የተነቃነቀ ጊዜ እንደ ማለት ነው። ውሃው መላኩ ሲያናውጣው ሬማ ሆነ ማለት ነው። ለታመሞ መልእክት አለው። ለታሰሮ መልእክት አለው። ግራ ለገባው መልእክት አለው። ወደው ይፈውሰዋል ማለት ነው። ሬማ ወርድ ማለት እሱ ማለት ነው። ውሃው በኖርማል ጊዜ ብትገባ ልትታጠምበት ትችላለ፣ ልትነጻበት ትችላለ። ልክ ነው። ነገር ግን ማለት ነው እሱ ሌጎስ ይባላል። ሁለተኛ ሬማ ኤንድ ሌጎስ የሚለውን በሌላ ላስረዳችሁ። ለምሳሌ ጌታ ኢየሱስ አብሯቸው ደቀ መዛሙርቱን ከእነሱ ጋር ሲፈውስ ዋለና ከዛ ለሊት ላይ ምን አለመሰላችሁ፣ ሲደክማቸው ሲያመሽ እኔ ለሊት ተራራ ላይ ጸል ያለ አዳር ጸሎት አላቸው። እነሱን አንድ ቃል ሰጣቸው፣ ተሻገሩና ጠብቁኝ አላቸው። አምላካዊም ቃል ነው፣ የኢየሱስ ቃል ተሻገሩ የሚል ቃል ሰጥቷቸዋል እንጂ ባህር ላይ ገብታችሁ ሙቱ አላላቸው ተሻገሩ ተሻገሩ ብሏቸዋል። ጀልባውን አስነሱና እየቀዘፉ መሄድ ጀመሩ። በሌሊቱ በሶስተኛው ክፍል ይላል። የመጀመሪያ ምሽት ሌሊት አለ፣ ከዛ ቀጥሎ አለ፣ ሶስተኛው መሃል ሌሊት ላይ ማለት ነው። ምን መጣ? ማዕበል መጣና አስጨነቃቸው። ልክ ሲያስጨንቃቸው ውሃውን ሊገለብጣቸው፣ ወይኔ ቅድም ያስወጣ ነው መንፈስ ይላሉ። በቃ ሞትን ማለት ነው ይላሉ። ግን እኮ ምን አላቸው? ቃል አላቸው ስጮና ቃል አለኝ፣ በልሴ ቃል ያለው በልሴ አይሞትም። ቃል ያለው ቃሉ ሳይፈጸም መንገድ አይቀርም። እስቲ እንዲህ ቃል አለኝ በልሴ፣ ያሳየኝን እወርሳለሁ፣ የተናገረኝን እወርሳለሁ፣ ቃል አለኝ። አሁን ለነሱ ተሻገሩ የሚለው ቃል ምንድን ነው? ሬማ ነው። ለሁሉም እነ ጴጥሮስ እነ ዮሐንስ አስራ ሁለቱ ደቀ መዛሙርቶች ጀልባው ላይ ተቀምጧል። ምን አላቸው? ቃል አላቸው፣ መልእክት አላቸው። ግን ጀልባቸው ምን እያለ እየተናወጠ ነው። አሁን ብዙ ሰዎች እግዚአብሔር ስለተናገራችሁ ብቻ የማትናወጡ ይመስላችኋል፣ ችግር የማይገጥማችሁ ይመስላችኋል። ነገር ግን እየተናገራችሁ ቃል እያላችሁ እባርካለሁ እያላችሁ አሻግራለሁ እያለ ግን አትሻገርም የሚለው ይፈታተናቸዋል። ግን ምን አላችሁ? ስቲል የምትሻገሩበት ምን አለ ስለዚህ ያ ቃል ሬማ ወርድ ይባላል። በደንብ ስሙኝ። አንድ ሁለተኛ ጊዜ ሬማ ወርድ ደግሞ ለብቻ ለአንድ ሰው መጣለት። በጣም ሲያናውጣቸው አሁን እየደፉት እያለ በኋላ እየተራመደ ያ ጌታ መጣ። እየተራመደ ምኑን እየረገጠ ባህሩን እየረገጠ ወጀቡን እየረገጠ ወይም ባጭር ቃል የፈሩትን እየረገጠ እንሞትበታለን ያሉ እየረገጠ መጣ፣ ተናጋሪው ጌታ። ከዛ ሲመጣ ወይኔ አሉ እሱ አልመሰላቸው፣ ጨለማ ስለነበረ የጥልቁ መንፈስ መጣ በቃ ምትሃት መሰላቸው። ልክ ሲፈሩ ሲጠጋቸው እኔ ነኝ ምን ያልኳችሁ፣ ተሻገሩ ያልኳችሁ፣ አትሞቱ ያልኳችሁ፣ ታገለግሉኛላችሁ ያልኳችሁ፣ ማነኝ እኔ ነኝ። ልክ እኔ ነኝ ሲሉ መፍራት አቆሙ። ምክንያቱም የፈሩት ባህር ላይ እሱ ቆሞበታል። አልገባህም እኮ ያስጨነቀ ራስ ላይ ቆሞበታል። ያስለቀሰ ላይ ቆሞበታል እሞትበታለሁ ምትልበት የይሁዳ አንበሳ ቆሟ። እሱ አልፋ ነው ኦሜጋ ነው፣ መጀመሪያ ነው መጨረሻ ነው። የሞትና የሲኦል ቁልፍ በእጁ ነው ያለው። የሞትን ወጋ ሰብሮታል። የምትፈራው ምን አድርጎታል? ሰብሮታል። አሁን ቆሞ ነው። እኔ ነኝ አላቸው። አሁን መፍራት አቆሙ፣ እንደማይሞቱ ገባቸው። ምክንያቱም ሲጀመር ሬማ ወርድ ወርዳአላቸው ቃል ከዛ ቀጠለና፣ አንደኛው ጴጥሮስ የሚባለው እጁን አነሳ እና እንደዚህ ጌታ አንተ ከሆን ካለው ቃል ላክልኝ አለው። ና በለኝ። አንድ ጊዜ እኔም በአንተ ላይ ያስደነገጠኝ ባህር ላይ ወጀቡ ላይ እየተራመርኩ ልምጣበት አለ። ልክ የዚህ ጊዜ ና አለው። ካም ወይም ና የሚል ቃል ላከለት። ልክ ሲልክለት ለእሱ ምንድን ነው የመጣለት ማለት ነው? ሬማ ወርድ ነው፣ ይመጣል ለጴጥሮስ። ለእነሱስ ሌጎስ ነው። ለአስራ አንዶቹ ምንድን ነው? ሌጎስ ነው። ለአንደኛው ሰው ግን ምንድነው? ሬማ ነው ለጴጥሮስ። ተመልከት፣ ሆ አለ ና፣ ጴጥሮስ ኑ አላለ፣ ና። ከዛ ይገርማል አለና፣ ብድግ አለና ሲረግጠው ባህሩ ላይ ቆመበት። ይገርማል። ሲገጥመው ረገጠው። ኦ አለ እዚ ጩዎ በለሲ አው። የሚገርም ነገር ነው። ከዛ እየተራመደ እየተራመደ መሄድ ጀመረ። ልብ ብለህ ተመልከት። ልክ ወደ ኢየሱስ እየተጠጋ ያለ ማዕበሉ ምን አደረገ መሰለክ? እምነት ነው። ያንን ቃል በእምነት ተቀበለ። ሪማ ወርድ ማለት እሱ ነው። ለእነሱ ሌጎስ ነው። ጀልባ ላይ ነው የሚቀመጡት፣ ለትምህርታቸው ይሆናል። እነሱም ሲጠሩ እስከዛ ሌጎስ ነው፣ ቁጭ ነው ያሉት። አይ አርለም እኔም ልራመድ ቢሉ በጌታ ሰላም ይሰምጣሉ። አርለም ሞክረው ባህር ላይ ሄደ። ለጴጥሮስ ነው የመጣለት ሪማ ወርድ። ልክ ወጀቡ ፏ ፏ ሲል ማለት ነው። ልክ ልክ በጣም ሲያስጨንቀው ነው ውሃውን ሲረጭበት ማለት ነው። ሲል ወጀቡ አልቆመም ጴጥሮስ ቆመበት እንጂ በላዩ ላይ ልክ ሲሆንበት፣ እንደዚህ ያለ ጴጥሮስ ማለት ነው። ወዲያው ማለት ነው ፈራ ይላል። ፀፉት ፈራ ወጀቡን አይቶ ማዕበሉን አይቶ ምን አለ ፈራ። ግን ቆሞበታል፣ የቆመበትን ፈራው። ልክ ሲፈራው እንደዚህ ይላል መጽሐፍ ቅዱስ ሲናገር መስጠም ጀመር ይላል። ሁላችሁ ፍርሃት ወደ እናንተ ሲመጣ እምነት ከናንተ እየጠፋ ነው ማለት ነው። እምነት ካለ ፍርሃት እናንተ ጋር የለም። በጣም የምትሰጉ ከሆነ እምነታችሁ እየተሸረሸረ ነው ማለት ነው። እምነት ደግሞ እናንተ ጋር ከሌለ ቃሉ በእናንተ ላይ አይሰራም፣ አክቲቭ አይሆንም። ምን ይላል የእግዚአብሔር ቃል ሲናገር፣ የእግዚአብሔር ቃል ቅን ነው፣ የሚሰራ ሁሉ በእምነት ነው ይላል። የእግዚአብሔር ቃል ሬማም ቢሆን በእናንተ ላይ የሚሰራላችሁ ስታምኑት ብቻ ነው። ስታምኑት አክቲቭ ይሆናል፣ ያሻግራችኋል፣ በፈራችሁት ላይ ያቆማችኋል፣ ያደርሳችኋል። እስካላመንከው ግን መስራት ያቆማል ማለት ነው። ስትፈራ ማለት ምን መሰለም፣ ብርሃን ባለበት ጨለማ የለም። ጨለማ ባለበት ብርሃን የለም ማለት ነው። አያችሁ ፍርሃት አንተ ውስጥ ካለ እምነት የለም። እምነት ግን ካለ ፍርሃት አንተ ውስጥ የለም። ትተማመናለ። ለዚህ እኮ ነው አምላካችን አሉ የቆሬ ልጆች መዝሙር 46 ላይ አምላካችን መጠጊያችንና ኃይላችን ነው፣ ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ ተራሮች እየተነቀሉ ወደ ባህር ልብ ቢሰምጡ እኛ ምናለም አንፈራ። ምናምኖ ማን ነው? እግዚአብሔርን ነው። በቃሉ ላይ ተደግፈናል። ፍርሃት ከአንተ ይጠፋል ማለት ነው ምድር እየተንቀጠቀጠ እየተሰነጠቀ እንደውም ኢትዮጵያ ውስጥ በየቀኑ እየተንቀጠቀጠ ነው አ አንድ ቀን በኃይል ሊንቀጠቀጥ ይችል ይሆናል እኮ ኧረ በኢየሱስ አያምጣው ልክ ናችሁ የአንተን ቤት አይነካ ካመንከ አንተን አይነካ ክብር ለእግዚአብሔር ይሁን ስለዚህ የእግዚአብሔር ቃል ብዙ ምርኮ እንዳገኘ ሰው በቃል ደስ አለኝ የሚለው ወይም አዲስ ትርጉም ትልቅ ምርኮ እንዳገኘ ሰው ማለት ምን ማለት መሰላችሁ ሬማ ወርድ ለእኔ ተገልጦ ምን ብሏል መጥቶልኛል የዛ ጊዜ ምን ሆናል? ብዙ ምርኮ እንዳገኘ ሰው ተደሰትኩ ሚለው ይህንን ነው። እሺ ርዕሳችን ብዙ ምርኮ እንዳገኘ ሰው በቃለ ማለት ነው። የእግዚአብሔር ቃል አለማትን ፈጣሪ ነው። የእግዚአብሔር ቃል የሌለውን ወደ መኖር አምጪ ነው። ለምሳሌ ትልቁን በሬት የለም ነበረ መሬት ሲለው አቤት ብሎ ነው የመጣው። ፀሐይን፣ ጨረቃ እንደዛ ነው የፈጠራቸው። ልክ ዛሬም ቃል ወደ አንተ መጣ ማለት የሌለ ነገር ወደ አንተ ይመጣል። ታመ ከሆነ ይፈውሳል ስለዚህ የመጀመሪያው ምርኮ ምንድን ነው? ምርኮ ሁለት ነገር ልስጣችሁ። ምርኮ ማለት ምን መሰለህ? ያንተ የነበረው ነገር ግን የተነጠከው ነገር ምን ይባላል? ምርኮ ይባላል። ያንተ ነበረ፣ ከአንተ ጋር ሲኖር ነበረ፣ ባለቤቱ አንተ ነበርክ፣ ተነጠክ። ያ ምርኮ ይባላል። ለምሳሌ በጣም ጤነኛ ሰውዬ ነበርክ፣ ትሄዳለህ፣ ትሮጣለህ፣ ምን ትላለህ። አሁን ግን ምን ሆኗል? ምርኮ ተወስዷል። ለምሳሌ ከፍተኛ ሕመም አንተ ውስጥ አለ ገዳይ በሽታ መጥቷል። መብላት አትችልም፣ መንቀሳቀስ አትችልም። በብዙ ስቃይ ውስጥ ካለ ምን ተማርኳል? ጤና ተማርኳል። ቃል መጣ ማለት ምን መጣ ማለት ነው? ምርኮ ተመለሰ ማለት ነው። ዛሬ የአንድ ሰው ጤና በቃሉ ይመለሳል። ለዚህ ነው ዳዊት ብዙ ምርኮ እንዳገኘ ሰው በቃልህ ደስ አለኝ የተወሰደብህ ምንድን ነው ነው ወይ? ልጅ ተማርኮ ሊሆን ይችላል። ለምሳሌ ልጆቹ ጥሩ ሆነው አንደኛው ልጅ ግን እልም ያለ ዱርዬ ነው። ግን እኮ ቃል ነበረ። ይሄ ልጅ ያገለግላል ተብሎ ተነግረሃል ወይ? ምን ተብሏል? ልጁ ሰላማዊ ነበረ። አንድ ቀን ግን ሐሽሽ አጫሽ ሆነ፣ ዱርዬ ሆነ፣ ሱሰኛ ሆነ፣ ጠፋ ልበል። ለዛ ሰው ቃል ይመጣል። ቃል መጣ ማለት ምርኮ መጣ ማለት ነው። የተወሰደብህ የጠፋ ልጅ ካለ ዛሬ በምርኮ ይመለሳል። ለዚህ ነው ቃሉ ምን ይላል ብዙ ምርኮ እንዳገኘ ሰው በቃልህ ደስ አለ። ቃል መጣ ማለት የተወሰደብህ ነገር ይመለሳል። ጤና ከሆነ ይመለሳል፣ ልጅ ከሆነ ይመለሳል፣ ስራ ከሆነ ሀብት ከሆነ ይመለሳል። የመጀመሪያ ነው። ሁለተኛ፣ ብዙ ምርኮ እንዴት ነው የሚመለሰው? መሰለክ፣ እንዴት መሰለ ይመለሰው? ቃል ሲመጣ ማለት ነው። የሌለህ ነገር በዘመኑ ሁሉ ትሰራለህ፣ ትነግዳለህ፣ ግን ምንጥ ያልቅ መናጢ ደሃ ልትሆን ትችላለህ። ሁልጊዜ ይቸግራል፣ ይቻግራል። ግን እኮ እየሰራ ነው። ምትበላውን አላጣህ ምጠጣውን አላጣህም። ይቸግራል እዲያ ውስጥ ነው የምታልፈው እና በቤተሰብህ መካከል እንኳን አንድ ደህና ሰው የለም። በቃ ቢታመም የሚያሳክም ቤተሰቦቹን የሚደግፍ በጎት በምናም ስትሄድ ሁሉም ችግረኛ ነው። ግን እኮ ይታገላሉ፣ ይታገላሉ፣ ይጀምራሉ፣ ይጨነግፍባቸው። ከዛ እግዚአብሔር ይመጣና ለአንተ ልጄ ይልሃል። ልክ እንዳመጡ እባርክሃለሁ፣ ለበረከት አደርግሃለሁ። ከዛ ይናገርና ለዶዎች አባት አደርግሃለሁ። ብዙዎችን ምን ታረጋለ? ትመግባለ፣ ብዙ የአረጋውያንን ትረዳለ፣ መንግስትን ትረዳለ፣ ባለጸጋ አደርግሃለሁ፣ ኢንተርናሽናል ኢንቨስተር አደርጋለሁ ብሎ ለሰውየው መልእክት ሊናገር ይችላል። ሰውየው በንግዱ ማለት ነው፣ በስራው ያ ሰውዬ ምን ይሆናል ማለት ነው? ከዚህ በፊት አይቶት ማዕቀው ቀስ እያለ አይምሮ ይከፈታል። ምን መስራት እንዳለበት፣ እንዴት መሆን እንዳለበት ከዛስ ዓለም አቀፍ የሆነ ከከተማው ያልፋል፣ ዝና ይወጣል፣ ሀገር አቀፊውና አንቱም የሚባል ምን ያደርገዋል? ባለጸጋ ያደርገዋል ማለት ነው። እንደተባለው ድሆችን የሚረዳ ያደርገዋል ማለት ነው። ይሄ ማለት የሌለ ነገር ወደሱ ምን አረገ መጣ ማለት ነው። ከዛ ሲመጣን ስሙ ይቀየራል። ባለሀብቱ መጣ ይባላል። ያ ባለጸጋው ሰውዬ ተብሎ ይጠራል። በደንብ ስማኝ። ሌላው አንድ ሰው ለምሳሌ ሊሆን ይችላል ታገለግለኛል ወይ በዝማሬ ሊሆን ይችላል፣ ወይ በአገልግሎት ሊሆን ይችላል ዓለምን እሰጥሃለሁኝ ይላል። አዞረሃለሁኝ ምድርን ክፉ መንፈስን ባንተ መጣለሁ። ሙታንን አስነሳለሁ፣ ሽባን ተረትራለሁ፣ ለምጻምን አነጻለሁ። ታላቅ ሰው አደርጋለሁ፣ በምድር ላይ ዝናህን አውጠዋለሁኝ። ስሜ ተሸክመ ትዞራለሁ ይለዋል። ሰውየው ሰውየው ከዛ ጊዜ እናትና አባቱ ብቻ ነው የሚያውቁት፣ ቤተሰቡ ምንም የማይታወቅ ሰው ነው። ሰፈር ውስጥ ግን ቸርች ውስጥ ምን እያደረገው ድክ ድክ እያለ እያገለገለ ነው። ወይ ፓስተር ሊሆን ይችላል ምንም የማይታወቅ ሰው ነው። ከዛ ድንገት አዲስ የሆነ ቅባት ይመጣበታል። አይኖቹ ይከፈታሉ። ይታየኛል በዛ ጋ ይላል። ስምሽ ከላይ ይባላል ይላል። ከዛ እስራት መፍታት ይጀምራል። ከዛ ሰውየው ዝናው እየወጣ ይመጣል። አይቶት ማቀው ግርማ ሞገስ ይሰጠዋል። ያ ተራ የነበረ ሰውዬ ኮቴው ይከብዳል። መጣ ሳይሆን መጡ መጡ መባል ይጀምራል። መናፍስቶች ወይኔ መጣብኝ ይሉታል ማለት ነው። ጥንቆላል ይሰብራል። ከዛ ከአገሩ ያልፍና ወደ ከተማ ያልፋል። ከዛስ አዲስ አበባን ይሞላል። ከዛስ ይጋበዛል በየቸርቹ ከዛስ በኋላ አለም አቀፍ ላይ ነጮች ላይ ጥቁሮች ላይ ይጋበዛል። ሰውየው ምን ያደርገዋል? ታላቅ ያደርገዋል። ምንድን ነው የመጣበት ቃል ነው የመጣለት። ቃሉ ለወጠው ማለት ነው። ዛሬ ያው ቃል ይመጣል። ማንነትን ይቀይራል? ቤትን ይቀይራል። ያመጣ ላችሁና የሌላችሁን ነገር አይታችሁ ማታውቁትን በዘራችሁ የሌለውን ነገር እናንተ ጋር ያመጣዋል። በዘራችሁ የሌለውን ቅባት ያመጣዋል፣ ሞገስ ያመጣዋል፣ ብልጽግና ያመጣዋል። ዛሬ በኢየሱስ ስም ያምጣው። ብዙ ምርኮ እንዳገኘ ሰው በቃል ደስ አለኝ። ሶስተኛና የመጨረሻው ማንነታችሁን የሚቀይር ቃል ይመጣል። ማንነት መቀየር ማንነት ማለት ሕይወታችሁን የሚቀይር ቃል ይመጣል። አንዳንዴ ብዙ ምርኮ እንዳገኘ ሰው በቃል ይሆነ። ሶስተኛ ማንነታችሁን የሚቀይር ነው። ለምሳሌ ፈሪ ናችሁ፣ ግንብርቱ ብርቱ ያረጋቸዋል። ዊክ ናችሁ፣ ስትሮንግ ያረጋቸዋል። ተሸናፊ ናችሁ፣ አሸናፊ ያረጋቸዋል። ደሃ ናችሁ፣ ባለጠጋ ያረጋቸዋል። ተራ ሰው ናችሁ፣ ባለስልጣን ያረጋቸዋል። ይሄ ምን ይባላል? ዎርድ ነው ቃል ሬማ ወርድ። እስቲ ሬማ ቃል በል። እስቲ አሁን ተመልከቱ። ጌዴዎን የሚባል ሰውዬ ነበር። መሳፍንት ስድስት ላይ እግዚአብሔር አሳልፎ ለሰባት ዓመት በኃጢአታቸው ምክንያት አሳልፎ ሰጥቷቸዋል። ሚዲያም የሚባሉ መጥቶ ይቀጠቅጧቸዋል። ልክ ሲዘሩ ዘሩ ካደገ በኋላ ጤፉ ሲደርስ በቆሎ ሲደርስ ይመጡ እና ሙልጭ አድርጎ ይወስዱባቸዋል። ያም ብቻ አይደለም። ሰዎቹንም ማርኮ ከእነሱ መካከል ሰራተኛቸውን እነሱን ማርኮ ባሪያ አድርገው ይወስዷቸዋል። ልብ ብለህ ተመልከት። ይወስዷቸዋል ልክ እንደዚህ ፈርተው ተጨንቀው በዋሻ ውስጥ በገደል ውስጥ ነው የሚኖሩት። የእግዚአብሔር ሕዝብ ተራራ ላይ መኖር የሚችል ሕዝብ በልጽጎ መኖር የሚገባው ሕዝብ ተባርኮ መኖር የሚገባው በጤና መኖር የሚገባው ተጨቁሎ ተጎሳቁሎ ነው ያለው። አንድ ቀን ጌዲዮን የሚባለው ፈርቶ የወይን መጥመቂያ ጉርጓድ ውስጥ ስንዴ እየወቃ እያለ የእግዚአብሔር መልአክ ከሰማይ መጣ፣ ዱብ አለና መጣ። ዛሬ ባካችሁ፣ አንድ መልአክ ወደ እናንተ ይመጣል። የእግዚአብሔር ቃል ወደ እናንተ ይመጣል። ከገባችሁበት ጉርጓድ ያወጣችኋል። ከፍርሃታችሁ ያወጣችኋል። ማንነታችሁን ይቀይራል። ታሪካችሁን ይቀይራል። የሃና ማሳ ዳና ጋላቴ ጋሰዱና ጌድዮን ፈርቷል። ጌድዮን ሸለቆ ውስጥን ያለው ጌድዮን ገደል ውስጥን ያለው በፍርሃት ያለው ነገር ግን ጎትቶ የሚያወጣው ቃል የያዘ የእግዚአብሔር መላአክ መጣ።

የእግዚአብሔር ድምፅ የቃዴስን ምድረ በዳ ያናውጣል። ዛሬ ምድረ በዳህን ያናውጣል። የእግዚአብሔር ድምፅ ዝግባውን ይቆርጣል። ዛሬ የከለለህን ይቆራርጠዋል። አባቴ አባቴ፣ አሌቃዬ አሌቃዬ፣ ንጉሴ ንጉሴ፣ የብዙ ሰው ታሪክ ዛሬ ይቀየራል። መጣ መልአኩ መጣ ከሰማይ ቃል ይዞ ነው የመጣው ጌዲዮን እንደዚህ ያለው ያ ፈሪ ጌዲዮን ያ ገደል ውስጥ ያለው ጌዲዮን እንደዚህ ነው አንተ ጽኑ ሃያል ሰው እግዚአብሔር ከአንተ ጋር ነው ጌዲዮን ይህን ቃል ሊቀበል አልፈለገም ምክንያቱም እሱ ጽኑ አይደለም አንደኛ ሃያል ተዋጊ አይደለም ፈሪ ነው የተጨነቀ ነው የተሸነፈ ነው ሰውየው የሚለው ግን መልአኩ ብለው ጽኑ ኃያል እግዚአብሔር ከአንተ ጋር ነው። መልአኩን ተከራከረው። እያበራ ያለው መልአክ ተከራከረው። አንዳንዴ እኮ ከችግር የተነሳህ ከችግር የተነሳህ ከደረሰብህ ነገር የተነሳህ አይደለም፣ እኔ መልአክ መጥቶ ቢናገር እኮ አልሰማም ትላለህ። ዛሬ ሰው ቢነግርህ የማትሰማው ነገር በሕይወት ይሰራል፣ በሕይወታችን ይሰራል። ከገባህበት ሸለቆ ያወጣሃል፣ ከለቅሶ ሸለቆ ያወጣሃል፣ ከመከራ ያወጣሃል። ካለቀሽበት ያወጣል። አንቺን ቤትሽን ይቀይራል። ማንነትን ይቀይራል። ቃል እዚህ ቃል በሉ እስቲ። የእግዚአብሔር ቃል፣ የእግዚአብሔር ድምፅ፣ ዓለማትን ዓለማትን የፈጠረ ቃል፣ የሌለውን ወደ መኖር ያመጣ፣ የአንተን ነገር መስራት ያቀተዋል? የፈረሰውን ነገር አይሰራም? ትዳርሽን አይሰራም፣ ልጆችሽን አይሰራም? ዛሬ ቃል ይመጣላቸዋል።